ሰላም ሰላም።

አደይ ወደ ቤት ተመለሰች። ወደ ቤት እንደ ወደ የነበረው የፍቅር ቤት እንደተመለሰች እንደሆነ ፍቅር ደሞዋሻ በማስመሰል ይቅርታ እንደጠየቀቻት እና ወደ ቤታቸው እስከሚሄዱ ይቅርታ እንደጠየቀቻት ነው የነበረው። እና እሱ እና ነበር ምክንያቱም እና እስከሚሄዱ ማለት ነው። እናቷ ከሄዱ በኋላ ግን የድሮ ጸባይ አመጣችው። አደይ ተኝታ ያለች፣ አንቺ አደይ ምን አባት እየሰራሽ ነው? የራስ በሰራሽ ሁሉ ተነስሪ ያለችው ማለት ነው። ገና በለሊቱ ማለት ነው። እንዴ በስማ አንቺ ምን ነው? እናትሽ እሺ ያለው ይሄ ሁሉ የራስ የጥፋት መስሎኝ ለራስ እስከመወቀስ ድረስ ይቅርታ እየተቀበልኩ ውሸት ነበር በማስመሰል እናትሽ እስከመሄድ ነበር ማለት ነው ማለት ነው ማንኛሽ እና ላንቺ ብዬ ከእናቴ ጋር መጣራት ነበረብኝ አሁን ልጅ መስሪያ የውረው ተይኝና አለቻት ማለት ነው አልሰራ ምን እንደምታመጫ አይሻለሁ እንጂ አልሰራ አሁን ለልጅ ነው አልሰራ አለቻት እንደዚህ እያለቻች እያለ ባሮክ መጣ ማለት ነው እንዲህ ፍቅር ምን የደረግሽ ነው ዘላይ ስላ አሁን ልነሳለው ምግብ ወደ ስራ አለች ና በቃ ተረፊ አረፍ እኔ አግዝሻለሁ በኋላ ብሎ ሰራል እያልኳት ነበር አለችው እንዴ ውሸቷ አምነ ማለት ነው። ውሸቷ ስለታዩባት እሽ አለች እስ አለች ማለት ነው። ዝም አለች አዴ። ከዛ ወጣች ማለት ነው ወደ ውጭ። አሁን ኮ የእንቅልፍ ሰዓት ሆነ ውጭ ብሎ አስወጣት ማለት ነው። ዶች ዬ ቤዛ ደግሞ በማስመሰል ከኤላና ከባሮኩ ብር በመውሰድ ፈልጋ ማለት ነው ለባርክ የቀረበችው አታፈቅረውም፣ ለባርክ አታፈቅረውም፣ ከድሮም ማለት ነው። እና ሀብታም ስለሆነ ለብር ብላ ነው የቀረበችው ማለት ነው። ከእሱና እንደውም ከኤላ ኤላም ክልል ጋር እንድታጣለው እየፈለገች ነበር፣ ግን አልትሳካላትም ማለት ነው። እና ምን አደረገች? ጦር እየሰበሰበች ነበር ከሶስቶች ማለት ነው፣ ከዳዊትና ከባሮ ከኤላ

አንቺ እኔ ፍቅር ነው ያዘኝ እንጂ እኔ ገንዘብ ፍለጋ አይደለም ላ የቀረብኩት ብላ ሳትቀበላት ስትቀር እንደስ ደግሞ ለኤላ ዛሬ ለቤዛ ብር ከፈልግ፣ እኔ ትራንስፈር አድርግልሃለሁ፣ ደውልኝ። እኔ ወደ ውጭ ከወጣህ ነው መገሻ እየርግ ነው ሲለው በቃ ሽራ አመሰግናለሁ ኤላ፣ እየሰዱ እንዴ ለምናረክ እንዴ ምን ማለት ነው? አለችው ለማንም ሰጧብሩ? አለችው አውርተን ጨርሰናል፣ ለበዛ ነዋ አላት ማለት ነው እንዴ እንዴ እኔ በቃ ብራችን ከብዶናል ብላችሁ ከሆነ ሰጥዋት፣ ችግር የለውም እኔ ግን እያታለላችሁ እያታለላችሁ ማለት ነው። ወንድሙም አልታሰረም ቤቷን ባራጣ ጥራት ተያዘም። ስለዚህ እየዋሸች ነው ስትላቸው አላመኗትም። ምክንያቱም ለምንና ቤዛ አይውጋደድም እና ስለማትወዳት ነው እንደዚህ ምትላት ብለው ያስባሉ። በእንዲግን እውነተኛ እውነት ብሎ የነገረችው የነበረው ማለት ነው። እውነት ምንድነው የነገረችው የነበረውና እ እ እና ምን ማለት ነው። የምርሽ ማለት እናት የእናቴ ቀን ይስጠኝ አልኮሆልኮ ብላ ስትልልለት አመኗት ማለት ነው። እንዲህ ይሄማ መጣራት አለበት ብሎ በቃ ያለው ነገር አጣርተህ ነገረኝ ብሎ ኤላም ወደ መንገዱ ሄደ። ባሮክም ልል መክራው ይቺ የገንዘብ ሰው ናት፣ ገንዘብ የማያደርገው የለም። አሁን እንደሚመስለኝ ቤዛ ቤዛ ላንተ አትወድም ስትለው እንግዲህ የጠረጠርኩ ነበር። ለልይ እና ስለሁሉም ነገር አመሰግናለሁ ብሎ ወደ ቤዛ ሄደች ማለት ነው። እንደውም ቤዛ ደሞ ለዳዊት አታላው ለሱም ብር ከሱም ብር ወንደወሰደች። እንደውም አመሰግናለሁ ብላ እያቀፈችው እያለ ፍቅር መጣች። ቤዛ ምን ያደረግሽ ነው? ደግሞ ይባስብላቸው ወደ ደም መጣሽ? አለች እና እና ምን ይጠበስ አለች። ዝም በይ ምንም የተፈጠረ ነገር የለም ውጪ፣ አንተ ውጪ ያላት ደም ማለት ነው። አንተ ይባስብላ አንተ ትላት አለች ፍቅር ማለት ነው። አሁን ሰት ጭቆጭ ቀረብ ይሰለቸኝ ብሎ ትቷት ወጣ ማለት ነው። እየተናደደች እየተናደደች እየተናደደች ዝም ማለት ነው። ማረክ ደሞ ለቤዛ እኔ ስንት አንቺ ብዬ ያልገባሁበት የለ አንቺ ብዬ ያልከፈትኩት ያልከፈልኩት መስዋዕት የለ እንዲ ስታደርጊልኛለሽ አይነት ማለት ነው ባረኩ እንዲ ባረኩ እቺ እቺ ልደ ውሸታም ናት የነገረችው ዋሽታ ነው እባክ ባይሆን የአንተና ያና ቃል የገባችሁልኝ ስጡኝ አይነት ማለት ነው አያቸሁ ከባረኩ ማዘን እና ከባረኩ መለየት ሳይሆን ያሳዘናት

ወደ ህልል ቤትም እየሄደ ያለ አዴ ያገኘችው እንደ ባሮክት ጌርክ ነው አለችው። እያ ምን ሆና ነው ከተ ደህና አይደለም ሳለችው፣ በቃ ደህና አይደለም ብሎ አከፋት ማለት ነው ለአዴ ብሎ ነው። ምን ነገር ሆነ ነገር ይና አከፍልኝና ጥምቀት። አይ በቃ ችግር የለውም በዛ ነገር ነው በዛ የተነሳ ነው። ሂጅ በቃ ሂጅ ብሎ ለወርስ ወደ ቤት ያለው አላካት ማለት ነው። ፍቅር ደግሞ በጣም ደስ ብሏት በዛ ከቤት ልትወጣ ስለሆነ በጣም ደስ ስላላት ሻንጣዋ ሰብስባ እየሰበሰበችላት ያለ ልዱ መጣች። እንዴ ፍቅር ምን እያደረግሽ ነው? አለቻት። እቺ እቺርኩ በሷ ኩ ቤታችን ምን ነው የተበጠበጠው? ልትሄድ ስለሆነ በጣም ደስ ብለኛ ልብስ ማጠፍ እያገዝኳት ነው አለቻት። አዎ ሁለት ሰጣ ቀን ጥንታችን ሰይጣን ነው። ሰምተታማ እኔ ለፍቅር ሰይጣን ጠብቄ አንተን ተራሽ ጠብቄ እሷ ከሄደች በኋላ ምን በገላገልሽ ከዚህ ቤት ወጣ አለች። እንደዚህ አሁን አፕስክሪፕሽን መናገር ሳይሆን በተግባራት አይሻልም? አለች። ችግር የለውም። ባይሆን ለማወቅ እንድታውቂ የሚፈልገው ነገር እኔ ከዚህ ቤት ወጣ

ለዚ ጊዜ እየተጠበቅሽ ይባል አለቻ። ተቤዛ ፍቅር ደግሞ የራስ ጭቆ ነው፣ የራስ ተንኮል የራስ ብልሃት፣ እንደዚ ያደረግሽ የራስ ተንኮል ነው። እና ቻይ ዋለቻት ማለት ነው። እና እሱ በጣም ተናደደች ማለት ነው። በጣም ተናደ ሻንጣዋ ይዛ ከበር አውጥቶ አስቀንጥሮ ጣላት ማለት ነው። ባሮኬ በጣም ስለተናደደ ማለት ነው። ዘንድ ደግሞ ለአደይ ለምን ፍቅሩ አልተቀበልሽውም ዳዊት እንደዚህ መስዋዕት ከፍሎች ለምን ፍቅሩ አልተቀበልሽ ስትለ አይልል ስንት ችግር እንዳለኝ ስንት ሙከራ እንዳሳለፍ በያወች አለቻት ማለት ነው። ግን በቃ እንወድሻለን እኮ በፍቅር እየኖረም እኮ ህይወት ማስተካከል ትችያለሽ። አደቻት ማለት ነው። እና አደይ ምንድነች ለዳዊት ብትቀበለው ጥሩ ነበር። ምክንያቱም ብዙ መስዋዕት ነው የከፈልላት ምስኪን ነው፣ በጣም የዋህ ስለሆነ ብትቀበለው ጥሩ ነው ማለት ነው። እና ንጹሕ ፍቅር ነው ያለው። ስንት መስዋዕት ነው የከፈለላት፣ ስንት ችግር ነው ያየላት። እና እንደም እትቀበለው ፍቅሩ ትቀበለው እያለን በኮመንት መጽሐፍ፣ ማለት ነው በፊት በክፍል ሰባ ይህ ምስል ነበር። ክፍል ሰባ አንድ